አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲና የትከበራችሁ የተወደዳችሁ ዲያገሪ ልጆች ቻናል የተከታታዮች እንዴት ናችሁ ሰላም ናችሁ ነው አልহামዱሊላህ ሰላም ነኝ ሰላማችሁ በዝት ትረፊ በልኝ ኢድ ሙባረክ ብያችኋለሁ በያልፈ ምንጊዜ ዛሬ አንድ ሶስት ቀን እንደዛ ይሆነው ነው ቀርጨ ነበር ቪዲዮ ዲያታ አስቸግሮ ነው እንጂ ማለት ነው እና እንዴት ናችሁ ልኝ በያላችሁ በሰላማችሁ በዝት ትረፊ እና ዛሬ ያው ኢድን በኛ ሀገር ማለት ነው እየላችሁ ወጫለሁ ድሬ ሮቃት ባላለች ከተማዋም፣ ይሄንን ይመስላል ማለት ነው። ያው አረፋ ስለሆነ እንደ ኢቱ ብዙም ሰው የለም ማለት ነው። የአረፋው ብዙ አይደለም እና ማሻአላ፣ ተባረከላ ሀገራችን በጣም ደስ ይላል። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱ ማለት ነው። ያው ይሄን ይመስል ነበረ። እንዴት ናችሁ እናንተ? እዚህ ቻናል የቤተሰቦች ሰላም ናችሁ ወይ ሁላችሁም? አላህ ስብን ታላ ለሀገራችሁ ያብቃችሁ። እኔም ለሀገሬ አብቅቶኛል። እንግዲህ ያሁን ጠፋጠፋ እያልኩ ነው። የዲያታ ምክንያት ነው፣ የሸበካ ችግር ነው ማለት ነው። እንሻላ እንደምስተካከል ተስፋ አረጋለውኝ። ያው እናንተም ሰብስክራይብ ያደረጋችሁ ቪዲዮ ወይም እስከ መጨረሻ እያያችሁ አበረታቱኝ ማለት ነው እና የትንህን ይመስል ነበረ እንደምታወት ማለት ነው። እናንተ እንዴት ተሳለፋችሁ? በመደም ኮሽና እና እንዴት ነበረ የመደም ስራ ጋራ ያው ያረፈን ጋር ብዙ ስራ ብዛት አይኖርም ነው ሲሆን ነው እንጂ አምክሪያቱን ዘጠኝ ቀን ሁላቸውም ሁላቸው አይጦሙም ቢጾሙም አንድ ቀን ዘጠነኛውን ቀን ስለሆነ ብዙ ስራ ይበዛም ያው ዲብርቲ ነው እንጂ በተለይ ጠለብ ያለ ትንሽ ድብርት ሊኖር ይችላል። ያው ኢድ ኢድ የሚመስለው አገር ሲሆን ነው እንጂ በስራ ነው የምናሳልፈው ማለት ነው። አንዱ ሲሄድ አንዱ ሲመጣ፣ ቡና ስናፈላ፣ ሻይ ስናፈላ እንደዛ ስንል ጊዜው ያልፋል። ኢድ ራሱ አይመስሉም። ኢድ የሚመስለው ሁዴት ብሎ ሲሰግዱ ምናምን ተክቢራውን ሲሰሙ ምናምን ምናምን ነበር። ያው አንዳንድ ልጆች የምትሄዱ ያጠፉም ይሆናል። መሻላ ተባረከላ እኔ ግን አልሄድም ነበር። እንኳን መስኪል ሲጀምር መቸ ጉምብስ ብሱ ለቆይ ማለት ነው። እና ይሄን ይመስል ነበረ። በጣም ደስ ይላል። ማሻአላ ተባረክላ። እኔም ለመጀመሪያ ጊዜ ነው ያኔ ቆየሁ ማለት ነው። ኢድን በአገር ካሳለፍኩ ቢያንስ አንድ አምስት ዓመት እንደሳ የሆነ ይመስለኝ ቆይቼ ነበር ቢሆንም ደግሞ ሌላ ቦታ ነው እዚህ ሳይሆን ሌላ ቦታ ነበርኩ በፊት ማለት ነው እና ኢድ በድሬ ሮቃ ድሬ ሮቃ አካባቢ ያላችሁት ሀገራችን ይመስላል። እስኪ ወዲህ ሀዋላ ምናምን ያለው ከተማይቱን ምቀርጻት አለው ተዋታላችሁ። በጣም እንዴት ደስ ትላለች። እና ያው ኢድ በድሬ ሮቃ እችን ትመስል ነበር። ያው ድሬ ሮቃ የምታውቁት ልጆች ናቸው ማለት ነው። የማታውቁት እንግዲህ አታውቁትም። ዝሮ ደስ ይላል። መሻለ ተመርቅላ ተክቢሮ ምናምን ሶላቱ ደስ ነበረ። የልጆች ጫጫታ ልጆች ያለቅሳሉ ምን ይላሉ ምን ይላሉ። እና ያው ከተማ ዊት ዴሞች ትመስላለች በግማሽ ነው። ግማሹ አይታይም። ያው ድሬሮቃ የምትባለው ተራራ በተራራ ውስጥ ነው ያለችው። ሜዲያ አይደለም ማለት ነው የተራራው ነው ቤት የተሰራው፣ እና በደንብ ሁሉም አይታይም። ሜዲያ ገር ሲሆን ነው ለመቅረጽ ምናምን የሚመቸው እንጂ አሁን ያው በትንሿ ነው እንጂ ሁሉም አይታይም ማለት ነው። ያው ከመስገጃው ጎራው የሚለው እና ይሄ በጀርባ በኩል ከተማይቱን እየቀረጽኩ ነው ማለት ነው። በጀርባ በኩል እነሱ እየሰገዱ ነው። በጀርባ ደግሞ አሁን ወንዶች ናቸው፣ ሴቶች ወደ ኋላ ናቸው፣ አይታዩም ማለት ነው። ከተማይቱን ታምራለች። መሻላ ተባረክ የላቸው ችግሩ ያው ገና ናት። ውሃ ምናምን አልገባባትም። አገር ደስ የሚለው ውሃ ሲገባበት ነበር። ውሃ ግን አልገባበትም ገና እንደዛ እንደዛም ስለሆነ ገና ናት። ያው እንሻላ እያደርትል ትልማለች ማለት ነው። ያው ሳይላንት ያረኩት የልጆች በጣም የልጆች ድምፅ አለ ብታዩ ማለት ነው። ያ ረቢ ያለቅሳሉ ብለናል። ከተክቢራው ለቅሷቸውን የሚሰማውና ሳይላንት ያረኩት የነሱን ድምጽ ማለት ነው። እንኳን አደረሳችሁ ብያለሁ፣ ያው ጊዜ ለፍ ቢልም እንኳን አደረሳችሁ። ደግሞ ሁላችንም የከርሞ ሰው ይበለን፣ በሰላም በጤና በአፍያ ከሚደርሱት ያድገን፣ እንሻላ ብኢዝኒላ ማለት ነው ኢማን ጋር ጤና ጋራ ሁላችንም ደግሞ ለሀገራችን ያብቃል። ሁሉም ነገር በሀገርው ደስ የሚለው የሚያምረው ማለት ነው፣ ያው የሰው ሀገር ርዝቅ ፍለጋ እንጂ ሌላው ነገር ደስ አይልም፣ አይመችም። ያለ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው አሁን ደግሞ እየተመለስን አስፋልቱ ወጥቼ ነው ወደ ላይ እየቀረጽኩ ያለው ታስፋልቱ ሆኜ ነው ሰግዴን እየተመለስን ማለት ነው ዲያገቱ ወርደን ያው ወደ መስጊዱ አቅጣጫ ያለው ነው ማለት ነው አቁልቁለቱ ላይ ሆኜ ነው እየቀረጽኩ ያለው ወደ መስጊዱ የሚሰገደው ግን ከመስጊዱ አይደለም ኢት ሲሆን ሌላ ተራራ አለ ከዛ ነው የሚሰገደው ደግሞ ከመስጊድ ምላሽ ምሳ እየሰራ ነው ፍየል አርደን ነበር እና ይኸውላችሁ ምሳ እየሰራ ነው ማለት ነው ያው በምድጃ ነው ማብራት ምናምን የለም አይታሰብ ነው እንደዚህ እያደግ ነው ያው ትናንሽ ሽሮ ወጥ ምናምን ከሆነ ደግሞ በክሰል እንሰራ እንደዚህ ከፍ ያለ ከሆነ ደግሞ ምድጃችንን አንድ ዴንን ዶሮ ነው ፍየላችንን ነው በዚህ መልኩ እያበሰደ ነው ለምሳ ማለት ነው። ያከሰተ መልስ ማለት ነው። እናቴ እየቆሳቆሰች ነው ስላለው ቀርጻ ሳ ደግሞ ማገዶን እየቆሳቆሰች ነው ማለት ነው። እና ያው እየበሰደን አሁን ደግሞ ሁሉንም ነገር ጫማ አብሬበታለሁኝ የውሃውን ሁሉ ነው የሚበቃውን ጨምር ያለው እየፈላ ነው ማለት ሲሆን፣ ትንሽ ፍላና መበላት ብቻ ነው የቀረው። ሀገራችን ሞቀል ገለነ ነው ወላሂ። አሁን ሰኔ የገባ ትንሽ ሰኔ ይሻላል እንጂ ግንቦቱ በተለስ ባህላ እንኳ እንዴት ነው የሚያጋጥም። ያው አሁን ደግሞ ሰርተን ጨርሰን በልተንም ጨርሰን ያኔ ለመቅረጽ ፈራው ማለት ነው። አቅርቤ ምናምን ልንበላ ስንል ብዙም ሰው ስለነበር ለመቅረጽ ፈራው። ደግሞ ካሜራ እንዴት እንደሚፈሩ ማለት ነው። ስለዚህ ከማሳቀቃቸው ብዬ አልቀረጽኩ።